በኢትዮጵያ ወንጌላውያን ካውንስል በኢትዮጵያ መካነ ኢየሱስ ወንጌላዊት ቤተክርስቲያን ምእመናን እንግዲህ በዛሬ ዕለት የስቅለት በዓልን እንዲሁም የስቅለት መታሰቢያን አካሂደዋል። በዚህ መርሃ ግብር ላይ የንስሐ የምልጃ፣ የጸሎት መርሃ ግብር ነው ያካሂዱት። ስቅለት ትንሣኤውም የእግዚአብሔር ትልቅ ስጦታ ነው ለሰው ልጆች የተሰጠእና የእግዚአብሔር ትልቅ ፍቅር የተገለጠበት ለሰዎች ያለው ሁሉ ለሰው ሁሉ ትልቅ ምህረት የተቀበልንበት ነውና፣ እግዚአብሔር ደግሞ እርሱን እንድንመስል በአኗኗራችን ይፈልጋል። የሰው ልጆች በኃጢአታቸውና በበደላቸው ምክንያት ከእግዚአብሔር ለረጅም ጊዜ ተለያይተው እግዚአብሔር የሰው ልጆችን ወደ ራሱ የሚመልስበት የሰው ልጆችን ከራሱ ጋር የሚያስታርቅበት የኢየሱስ ክርስቶስ ሰሆኖ መምጣት እግዚአብሔር ከሰው ልጆች ጋር እርቅና ሰላምን ፈጥሮ ለመኖር ፍላጎት እንዳለው ወደ ሀሳቡ እነሱን ለመመለስ ፍላጎት እንዳለው የሚያሳይ ነው። ይህ ለሰው ልጅ ከአምላኩ ዘንድ የተሰጠ ስጦታ ነው። እንደ እምነቱ አስተምሮ የሰው ልጅ ኢየሱስ ክርስቶስ በመስቀል ላይ በከፈለ ዋጋ የይቅርታ ህይወትን ከፈጣሪው ያገኘበት ዕለት ነው። ለክርስትና እምነት ተከታዮች ትልቅ ትርጉም ያለው ነው። የክርስትና መሰረት እሱ ነው። ኃጢአተኞች ለሆንን ጽድቅ ለማይገባን እግዚአብሔር ልጁን ስጦታ አድርጎ የሰጠበት ልጁም ደግሞ ፈቅዶ ወዶ እራሱን አሳልፎ የሰጠበት ትልቅ በዓል ነው። ቤታችን ኢየሱስ ክርስቶስ ለዓለም ህዝብ ያለውን ፍቅር የገለጸበት ቀን ስለሆነ ሁላችንም ደግሞ ይህንን ፍቅር ከክርስቶስ ኢየሱስ ተምረን እርስ በርሳችን ይህን ፍቅር ሼር መደራረግ እንዳለብን እረዳለሁ። የወንጌላውያን እነት ተከታዮች እንግዲህ ከእኛ ጋር በነበራቸው ቆይታ ዕለት ዕለት ክርስቶስ ኢየሱስ በምድር በነበረበት ቆይታው ያስተማረውን ትምህርት በህይወታችን መኖር እንዳለብንና መረዳዳት፣ መተባበር፣ መተጋገዝ አለብን ሲሉ ነው የተናገሩት። እጅግ የሚደንቅ ነገር ነው። ስለዚህ እግዚአብሔር ከረዳን እኛም የሚበድሉንን የሚያሳዝኑንን ሰዎች በእግዚአብሔር ኃይል በእግዚአብሔር ጸጋ ተማምነን ይቅር ለማለት ልባችን የሚያበረታ እውነት ይመስለኛል። ይህን ቀን በልብ ፍቅር ደግሞ ለወደደን ብቻ የሚሰጥም አይደለም፤ ለሁሉም የምንሰጠው ነው። ልክ ክርስቶስ እኛን ሳይገባን እሱን ሳንወደው እንደወደደን ለሁሉም ፍቅርን እየሰጠን ደግሞ ምሕረት በሚያስፈልግበት ሰዓት ምሕረትን እየሰጠን እየተሳሰብን፣ አንድነትን እየገለጥን እንድንኖር ከኛ ይጠበቃል። በተለይ ክርስቲያን ከሆንን ይህንን የእግዚአብሔርን ፍቅርና ስጦታ ከተቀበልን በኑሯችንም ደግሞ ያንን ፍቅር ያንን ስጦታ በደንብ መግለጥና ማሳየት አለብን። ኢትዮጵያ ወንጌላውያን ቤተ ክርስቲያናት እምነት ተከታዮች ዘንድ የስቅለት መታሰቢያ ዕለት ሲታሰብ የበደለን ይቅር በማለትና በፍቅር በመመላለስ ሊሆን ይገባል ነው የተባለው። እግዚአብሔር አንድያ ልጁን ለዓለም እንዲሁ ፈቅዶ ሰጠ። ትልቅ ቸርነት ነው፣ ይሄ ሊደረግ የማይችል ቸርነት። ስለዚህ ለእኛም ቸርነትን ለእርስ በርሳችን እናደርግ ዘንድ ያስታውሰናል። ቸርነት የምናደርገው በበዓል ጊዜ ብቻ አይደለም። ሁል ጊዜ በችግር ላሉት ላሉት ኑሮ ለጎደላቸው ሕይወት ለከበዳቸው ቸርነትን እናደርግላቸው ዘንድ ኃላፊነት አለብን እንደ ክርስቲያኖች። ሁለተኛ ደግሞ ሁል ጊዜ ይቅር እንዳልን እንድንኖር ያስታውሰናል።